ሰላም ጤና ስጥልን፣ የተከበራቸው ጉባለች ቤተሰቦች የሰዓቱ ኖሪዎች ከጉባለች ከስለሺ ጋር አብረን እንዲህ እናቀርባለን። አብራችሁን ቆዩ። በሩሲያ የአየር ጥቃት ቢያንስ ሀያ አምስት ሰዎች መሞታቸውን ዩክሬን አስታወቀች። ሩሲያ በዩክሬን ግዛቶች ላይ በፈጸመችው ተከታታይ የሰው አልባ አውሮፕላኖች ጥቃት በርካታ መኖሪያ ቤቶች ወድመዋል። ሩሲያ በዩክሬን ላይ በፈጸመችው ተደጋጋሚ የአየር ጥቃት ቢያንስ 25 ሰዎች መሞታቸውን የአገሪቱ ባለሥልጣናት ተናገሩ። በዶኔስቴስክ ግዛት በተፈጸመ አንድ ጥቃት በትንሹ 11 ሰዎች ሲገደሉ የስድስት ዓመት ሕፃንን ጨምሮ አርባ ሰዎች መቁሰላቸውን የአካባቢ ባለስልጣናት ቅዳሜ ዕለት ተናግረዋል። በሌሎች የአገሪቱ ግዛቶች ደግሞ ከአርኪቭ እና ኦዴሳን ጨምሮ ቤቶችና መሰረተ ልማቶች በአየር ጥቃቱ ይላማ ሆነዋል። አሜሪካ ለኪየቭ የምትሰጠውን ወታደራዊ እርዳታና የስለላ መረጃ ልውውጥ ለጊዜው ባቆመችበት በዚህ ወቅት ሩሲያ ማጥቃቷን አጠናክራ ቀጥላበታለች። ይህ የአሜሪካ እርምጃ የመጣው ባለፈው ሳምንት በፕሬዚዳንት ዶናልድ ትራምፕ እና በዩክሬኑ በቮሎድሚር ዘሌንስኪ መካከል በኦቫል ኦፊስ የጋለ ምልልስ ከተካሄደ በኋላ ነው። ከሩሲያ የቅርብ ጊዜ ጥቃቶች በኋላ የፖላንድ ጠቅላይ ሚኒስትር ዶናልድ ቱስክ አንድ ሰው አረምኖችን ሲያስደስት የሚሆነው ይህ ነው ብለዋል። በማህበራዊ ድኅረ ገጻቸው ላይ ደግሞ ተጨማሪ ቦምቦች፣ የበለጠ ጥቃት፣ ብዙ ሰለባዎች ሲሉ ጽፈዋል። በጣም አስከፊ የተባለው የአየር ጥቃት የተካሄደው ዓርብ ዕለት በዶኔትስክ ግዛት በምትገኘው የዶብሮፕሊያ ከተማ ውስጥ ነው። በአየር ጥቃቱ ሁለት ባላስቲክ ሚሳይሎች ስምንት የመኖሪያ ህንፃዎችንና የገበያ ማዕከላትን በመምታታቸው ቢያንስ 11 ሰዎች መሞታቸውን ባለስልጣናቱ ተናግረዋል። የአደጋ ጊዜ ሰራተኞች በስፍራው ከደረሱ በኋላ ሩሲያ ሌላ የአየር ጥቃት የፈጸመች ሲሆን ዘሌንስኪ ሆም ብሎ የአደጋ ጊዜ ሰራተኞች ላይ ያነጣጠረ ነው ሲሉ በቴሌግራም ገጻቸው እንዲጽፉ አድርጓቸዋል። እንዲህ ያሉ ጥቃቶች የሩሲያ ግቦች ያልተለወጡ መሆናቸውን የሚያሳዩ ናቸው ሲሉም አክለዋል። ዓርብና ቅዳሜ ዕለት በግዛቱ በተፈጸሙ ሌሎች ጥቃቶች ዘጠኝ ሰዎች ሲገደሉ 13 ሰዎች ደግሞ ቆስለዋል ሲሉ የአካባቢው ባለስልጣናት ተናግረዋል። ቅዳሜ ዕለት ረፋድ ላይ ሰው አልባ አውሮፕላኖች በካርኬቭ ግዛት በሆዱ ኪቭ የሚገኝ ኩባንያን መጥተው ሶስት ሰዎችን ሲገሉ ሰባት ሰዎች ደግሞ ቆስለዋል ሲሉ የአካባቢው ባለስልጣናት ኦሌህ ሴንሆኮቭ ተናግረዋል። አርብ ዕለት ሌላ የሰው አልባ አውሮፕላን ጥቃት በኦደሳ ሰላማዊ ዜጎችና የኤነርጂ መሰረተ ልማቶች መምታቱን የአካባቢው አስተዳዳሪ ተናግሯል። ይህ በሶስት ሳምንታት ውስጥ በክልሉ የኃይል ስርዓት ላይ የደረሰ ሰባተኛው ጥቃት ነው ሲሉ ዲቲኤኬ ኢነርጂ ኩባንያ አስታውቋል። ዘለንስኪ በፕሬዚዳንት ትራምፕ ጠንካራ አመራር ስር ለመስረት ዝግጁ መሆናቸውን ቢናገሩም ይህ በእንዲህ እንዳለ የዩክሬን ሩሲያ ላይ ጥቃት መፈጽሟንም ቀጥላበታለች። የሀገሪቱ መከላከያ ሚኒስትር በአንድ ጀንበር 31 የዩክሬን ሰው አልባ አውሮፕላኖች ማክሸፏንም ተናግራ ነበር። አርብ ዕለት ዶናልድ ትራምፕ በሁለቱ ሀገራት መካከል ሰላም ለመፍጠር በሚደረገው ጥረት ከሩሲያ ይልቅ ከዩክሬን ጋር ለመነጋገር በጣም አስቸጋሪ ሆኖ አግኝቸዋለሁ ብለዋል። አሜሪካ ከሩሲያ ጋር በጣም ጥሩ እየሰራች ነው፣ እንዲሁም ከኪየቭ ይልቅ ከሞስኮ ጋር መስራት ቀላል ሊሆን ይችላል ሲሉ ለጋዜጠኞች ተናግረዋል። ከሰዓታት በፊት ዶናልድ ትራምፕ ከዩክሬን ጋር የተኩስ አቁም ስምምነት እስኪደረስ ድረስ በሩሲያ ላይ መጠነ ሰፊ ማዕቀቦችን እና ታሪፎችን ለመጣል በሚገባ እያጤኑ መሆኑን ተናግረው ነበር። አሜሪካ ወታደራዊና የስለላ መረጃ ልውውጥን ከማቆም በተጨማሪ ዩክሬን አንዳንድ የሳተላይት ምስሎችን እንዳታገኝ አግዳለች ሲል የጠፈር ቴክኖሎጂ ኩባንያው ማክስር አርብ ዕለት ተናግሯል። እርምጃው የተሰማው በዋይት ሃውስ ባልተለመደው መልኩ የተካረረ የቃላት ልውውጥ በሁለቱ ፕሬዚዳንቶች መካከል ከተካሄደ ከአንድ ሳምንት በኋላ ነው። በዚህ ጊዜ ትራምፕ ለአሜሪካ አክብሮት የለውም ሲሉ ዜሌንስኪን ወቅሰውት ነበር። በርካታ የአውሮፓ መንግሥታት የትራምፕ አስተዳደር ወደ ፑቲን ማድላቱ ያስጨነቃቸው ሲሆን አህጉሪቱ ለደህንነቷ በአሜሪካ ድጋፍ ላይ መተማመን ላትችል ትችላለች ሲሉ እንዲሰጉ አድርጓቸዋል፣ ተብሏል። ሐሙስ ዕለት የአውሮፓ ህብረት መሪዎች ለመከላከያ ተጨማሪ በጀት ለመመደብ እና ህብረቱ ለዩክሬን የሚሰጠውን ድጋፍ ለማደስ በብራሰልስ ተገናኝተው ነበር። በሚቀጥለው ሳምንት የትራምፕ ልዩ መልእክተኛ ስቲቭ ዊትኮ ከዩክሬን ተደራዳሪዎች ጋር በሳውዲ አረቢያ ከሩሲያ ጋር የተኩስ አቁም ለማድረግ በሚያስችሉ ሁኔታዎች ላይ ይመክራሉም ተብሏል። ሩሲያ እንደ አውሮፓውያን አቆጣጠር በ2022 የካቲት ወር ላይ የዩክሬን ግዛቶችን የወረረች ሲሆን አሁን ላይ ሀያ በመቶ የሚሆነውን የዩክሬን ግዛት ተቆጣጥራ ትገኛለች ተብሏል። የሶሪያ ኃይሎች በመቶዎች የሚቆጠሩ ንጹሐንን ገድለዋል የሚል ክስ ቀረበባቸው። በሶሪያ የባህር ዳርቻ ከተማ በሆነችው ላቲካ የጸጥታ ኃይሎች የፍተሻ ኬላዎችን አቋቁሟል። የሶሪያ የጸጥታ ኃይሎች በሀገሪቱ የባህር ዳርቻ አካባቢው በቀጠለው አለመረጋጋት በመቶች የሚቆጠሩ የአላዋይት ማህበረሰብ አባላትን ገለዋል የሚል ውንጀላ ነው የቀረበባቸው። መቀመጫውን በብሪታንያ ያደረገው የሶሪያ የሰብአዊ መብቶች ታዛቢ ኤስኦኤችአር አርብ እና ቅዳሜ በአላዋይት ማህበረሰብ ላይ ባነጣጠረ ጥቃት ሰላሳ ጭፍጨፋዎች ተካሂደዋል ያለ ሲሆን በአጠቃላይ 745 ንጹሐን ዜጎች ተገለዋል ብለዋል። ቢቢሲ ይህንን መረጃ ከገለልተኛ ወገን ማረጋገጥ ያልቻለ ቢሆንም ዘገባውን በዚህ መልኩ አስቀጥሎታል። የቀድሞው ፕሬዚዳንት በሺር አልአሳድ ጎሳዎች የሆኑ ማህበረሰብ አባላት ከሚኖሩበት ከዚህ አካባቢ በመቶች የሚቆጠሩ ሰዎች መሰደዳቸውም ተነግሯል። በሶሪያ በታሳስ ወር አማጽያን የአሳድን መንግስት ካስወገዱት በኋላ ከፍተኛ ነው በተባለው የሰሞኑ ግጭት በጠቅላላው ከአንድ ሺህ በላይ ሰዎች መሞታቸውን የሰብዊ መብት ተሟጋች ድርጅቱ አስታውቋል። ይህ ቁጥር ከሐሙስ ጀምሮ በባህር ዳርቻ አካባቢ በሚገኙት ላታኪያ እና ታርቱስ ግዛቶች በመንግስት ወታደሮች እና ለአሳድ ታማኝ በሆኑ ታጣቂዎች መካከል የተፈጠረውን ግጭትም ያካትታል ተብሏል። የሶሪያን የሰብአዊ መብት ሁኔታ የሚከታተለው ተቋም በግጭቱ 125 የመንግስት የጸጥታ ኃይሎችና 148 የአሳት ደጋፊ ተዋጊዎች ተገልሏል ብሏል። የሶሪያ መከላከያ ሚኒስተር ቃል አቀባይ ለሀገሪቱ የሳና የዜና ወኪል በመንግስት የጸጥታ ኃይሎች ላይ የሽምቅ ጥቃት ለማድረስ ተሞክሮ እንደነበር ገልጸው አሁን ግን በቁጥጥር ስር መዋሉን አስረድተዋል። በከተማ የሚኖር አንድ አክቲቪስት ለቢቢሲ ጥቃቱ የአላውያን ማህበረሰብ አባላት አስፈሪ ሁኔታ ውስጥ ጥሏቸዋል፣ በመቶዎች የሚቆጠሩት ሰዎች አካባቢውን ለቀው መሰደዳቸውንም ተናግሯል። የሮይተርስ የዜና አገልግሎት በበኩሉ ብዙ ሰዎች በላታኪያ በሚገኘው ሃሜሚም የሩሲያ ጦር ሰፈር ተጠልሏል ብሏል። በሮይተርስ የተጋራው ተንቀሳቃሽ ምስል በርካታ ሰዎች ከጦር ካምፑ ውጭ የሩሲያን ጥበቃ እንፈልጋለን እያሉ ሲጮሁም ይታያል። ይህ በእንዲህ እንዳለ በርካታ ሶሪያውያን ግጭቱን ሸሽተው ወደ ሊባኖስ መሰደዳቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። የመንግስታቱ ድርጅት የሶሪያ ልዩ መልእክተኛ ጌይር ፔደርሰን በበኩላቸው በሶሪያ የባህር ጠረፍ አካባቢዎች በስ ሲቪሎች ላይ የተቀሰቀሰው ግጭት አሳሳቢ መሆኑንና በጣም እንዳስጨነቃቸውም ተናግረዋል። ሁሉም ወገኖች ሀገሪቱን ወደ አለመረጋጋት ከሚያስገቡና ተአማኒና ሁሉን አቀፍ የፖለቲካ ሽግግርን አደጋ ላይ ከሚጥሉ ድርጊቶች እንዲቆጠቡም አሳስበዋል። በሶሪያ አብላጫ ቁጥር ያላቸው የሱኒ ሙስሊሞች ሲሆኑ በተቃራኒው አላዋይቶች ደግሞ ከአጠቃላይ የሀገሪቱ ሕዝብ 10 በመቶ ከሆኑት የሺያ ሙስሊሞች መካከል ናቸው። ዲሞክራቲክ ኮንጎ የአማጽያን መሪዎችን ለጠቆመኝ አምስት ሚሊዮን ዶላር እሰጣለሁ አለች። የኮንጎ ወንዝ ጥምረት የሚባለው የአማጺ ቡድን ስብስብ በምስራቅ ኮንጎ የማዕድን ማውጫዎችን እየተቆጣጠሩ ናቸው። አሜሪካ አማጽያኑን ለመደምሰስ ካገዘች ደግሞ የማዕድን ጥቅም እንደምታገኝ ቃል ገብቻለሁ ብላለች። የአውሮፓ መሪዎች ለአረብ ሀገራት የጋዛ መልሶ ግንባታ ዕቅድ ድጋፍ ሰጡ። 53 ቢሊዮን ዶላር የሚያስፈልገው እቅዱ ጋዛን በአምስት ዓመታት ውስጥ መልሶ መገንባት የሚያስችል ነው ተብሏል። ፈረንሳይ፣ እንግሊዝ፣ ጣሊያንና ጀርመን እቅዱ በጦርነት የተጎዳቸውን ጋዛን መልሶ ለመገንባት የሚያስችል ነው ብለውታል። የአሜሪካ ጤና ሚኒስቴር ስራቸውን በፈቃዳቸው ለሚለቁ ሰራተኞች የ25 ሺህ ዶላር የአንድ ጊዜ ክፍያ አቀረበ። ሲቢኤስ ጉዳዩን በቅርብ የሚያውቁ ምንጮችን ጠቅሶ እንደዘገበው ስራቸውን በፈቃደኝነት ለሚለቁ ሰራተኞቹ የሚቀርበው ክፍያ እስከ መጋቢት አምስት ድረስ ይቆያል ብለዋል። የአሜሪካ ጤና ሚኒስቴር ከ80000 በላይ ሰራተኞች እንዳሉት የብሮድካስተሩ ዘገባ አመላክቷል። በተመሳሳይ የአሜሪካ የማህበረሰብ ዋስትና አስተዳደር በፈቃደኝነት ከስራ ለሚሰናበቱ ሰራተኞቹ 25000 ዶላር የካሳ ክፍያ አቅርቦላቸዋል። የትራምፕ አስተዳደር በጥር ወር መገባደጃ በገዛ ፈቃዳቸው ስራቸውን ለመልቀቅ ለተስማሙ የመንግስት ሰራተኞች የስምንት ወር የስራ ስንብት ክፍያ እንዳቀረበና አስር በመቶ የሚሆኑ የፌዴራል ሰራተኞች ክፍያውን ይቀበላሉ ተብሎ እንደሚጠበቅ በዚህም መንግስት በቢሊዮን የሚቆጠር ዶላር እንደሚያድን ኤንቢሲ ዘግቧል። አሜሪካ ከቀናት በፊት በሶማሊያ ሞቃዲሾ የሚገኘውን አደን አደ ዓለም አቀፍ አየር ማረፊያን ጨምሮ በታጣቂዎች ጥቃት ሊፈጸምበት ይችላል በሚል ሌቪል ፎር የሆነ የጉዞ ጥንቃቄ ለዜጎቿ መስጠቷን ተከትሎ ዓለም አቀፍ በረራዎች ወደ ሞቃዲሾ የሚያደርጉትን በረራ ሰረዙ ተባለ። የሶማሊያ ፕሬዚዳንት ሀሰን ሼክ መሐመድ በበኩላቸው ይህንን በማጣጣል ተራ ፕሮፓጋንዳ ነው ሲሉ የጸጥታ ስጋት ሪፖርት አጣጥለውታል። በአልሻባብ ላይ እየወሰዱት ያለውንም እርምጃቸውን ውጤታማ ነው ሲሉ አሞካሽተዋል። የሶማሊያው መከላከያ ሚኒስትር በቅርቡ ያደረጉት ቃለ መጠይቅ ላይ የኢትዮጵያ የጦር ኃይል በመካከለኛው ሸበሌ በነበረው አልሻባብን የማጥቃት ተልእኮ የአየር ጥቃት በመፈጸም ተሳታፊ እንደነበረም ጠቅሰዋል። የሶማሊያ የዜና ምንጮች ኢትዮጵያ ከአየር ጥቃት በተጨማሪም በወታደሮቿን ወደ ሶማሊያ ለመላክ በፌርፌር የመከላከያ ካምፕ እያስገባች መሆኑና በሶማሊያ በመካከለኛው ሸበሌ እና በሄራን በሚደረገው ዘመቻ ለመሳተፍ እቅድ እንዳላት እየዘገቡ ነው። የሀገሪቱ ደህንነት ቢሮ ማምሻውን ባወጣው መግለጫው ደግሞ በዓለም አቀፍ ወዳጆች በመታገዝ በመካከለኛው ሸበሌ ክልል ኤልባድ አካባቢ ታጣቂዎችን ማጥቃቱንና የቡድን አዛዦችን ጨምሮ ተሽከርካሪዎችን ማውደም ገልጧል። አልሻባብ ከሞቃዲሾ በስተደቡብ ምስራቅ 30 ኪሎ ሜትር ርቀት ላይ የምትገኘውን ባድመ ከተማ መቆጣጠሩን ካስታወቀበት ሰዓት በኋላ በታጣቂ ቡድኑና በመንግስት ኃይሎች መካከል በተለያዩ ቦታዎች ከፍተኛ ውጊያ እየተካሄደ ይገኛል ተብሏል። የተከበራችሁ አድማጮች፣ የሰዓቱን ዜና በዚሁ እናጠናቀቃለን። ጉባል ኢትዮጵያን ሳብስክራይብ፣ ላይክ፣ ሼር እንዲሁም ሱፐርቻ ሱፐር ስቲከርስ በማድረግ ወደፊት አብረን ኒድ ሀሳብ አስተያየታችሁን ስጡ። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሰላም ቆዩ።